ሕማማት የረቡዕ ድርሳነ ማሕየዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለም ሁሉ ቤዛ የሚሆን ዓለሙን ሁሉ የሚያድን የመድኃኒታችንን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፊ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናት አለቆች ጸሐፊዎችና መምህራን ተማከሩ። ከእስር ቤትም አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤትም እስከ ፍርዱ አደባባይ ድረስ መቶ ሰላሳ ሶስት ጊዜ በተነጠፈ ድንጋይ ላይ እንዲሁ ጐተቱት። ያለ ርኅራህ የመቱት ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይ ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረና አሉት። ጌታችን መድኃኒታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኋችሁ፣ ብጠይቃችሁ አትመልሱልኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተነህን አሉት። ጌታችን ኢየሱስም እኔ እንደሆንኩኝ እናንተ ትላላችሁ፣ አላቸው። ስለ እርሱ ምስክር ለምን ትፈልጋላችሁ? ባንደበቱ ሲናገር ሰማ ነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እርሱ ወጥቶ ይህ ሰው ወደኔ ያመጣችሁትስ ነገሩስ በደሉስ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊ ባይሆን ወደ አንተ ባላመጣ ነው ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት እንዲሁም አላቸው። አይሁድም ማንንም ልንገድል እኛም አይገባንም አሉ። በማናቸውም ሞት ይሞት ዘንድም ስላለው ለእርሱ ሁሉ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው የሚሞተው ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና። ያን ጊዜውኑ አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደ ተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን ሰላሳ ብር መልሶ ለእነርሱ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደም ያፈሰስኩ እኔ በድያለሁ፣ አላበጀሁም ብሎ መለሰ። እኛ ካንተ፣ አንተ ከእኛ ምን አለህ? ራስ ወቅም አሉት። ይህንንም ብር በአዳራሽ በትኖ ወደ ታላቅ እንጨት ሂዶ በእንጨቱ ላይ ገመድ አስሮ ተሰቅሎ ነገር ግን ያለ ንስሐ ተንጠልጥሎ እንዳይሞት ብሎ ጌታችን ኢየሱስ ክርስቶስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳ ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ እንዲሁ ተሰቀለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ አጢአትንሳ ገብታ አልቅሳለው፣ ጴጥሮስም ይቅር እንዳለው አንተንንም አጢአትን ይቅር ይልሃልና እምቢ ብሎ በብዙ ጻዕርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክ ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራውም አርባ ቀን ተቀምጦ ንስሐ ሳይገባ በክፉ ሞት እንዲሁ ሞተ። ወደ ምድርም ወድቆ ጎኑ ተቀዶ አንጀቱ ወጥቶአልና የካህናቱ አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና፣ እንዲህም ብለው ተማክረው በጌታችን በኢየሱስ ክርስቶስ እውቀት ለመጻተኛው መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸው በሞታቸው አለኝታ ነውና፣ ይህም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ይኖራል። የእስራኤል ልጆች የተስማሙበት ክብር የሆነ የጌታችን ዋጋ ሰላሳ ብርን ተቀብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ፣ ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለው እንዲሁ ደረሰ። አይሁድ ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። እንዲሁም ሲገባም አይተው ከዚያ ቦታ አቁሞ የነበሩ ወታደሮች ሰገዱለት። አይሁድ ግን ጦሮቹን ስለ ሰገዱለት ተቆጡ። ወደ ጲላጦስ ዘንድም ገብተው በከንቱ ሐሜታቸውም አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ ስድስቱ ጦሮች ወዳሉበት ቦታ ጌታችን ኢየሱስን ወሰዱት ብሎ አዘዘ። ጦሮችም በኀይላቸው እየሳቧቸው ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስን ባዩት ጊዜ እንዲሁ ሰገዱለት። አይሁድ ይህንን ታምራ ታይተው እንዲህ ያለ መድኃኒተኛ እንዲሁ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስ ፊት ለጌታችን ለኢየሱስ ክርስቶስ እሊ ጦሮች ሦስት ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ እንዲሁ ሲስቧቸው ከማፈራቸውም ብዛት የተነሳ እንደ አስማተኞች እንደ እያኔስ እንደ እያን በሬ አስማተኛ ነው አሉ። ከማፈራቸው ብዛት የተነሳ ከጲላጦስ ፊቶስ ቁመው የታችን ኢየሱስን አጣሉት፣ እንዲሁ አካሰሱት ለቄሳር ግብር እንዳይሰጡ ሕዝቡን ሲያስከዳቸውና ሲከለክላቸው አገኘ ነው እያሉ እርሱም የእስራኤል ንጉሥ ነኝ ይላል፣ የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ እንዳላቸው በኋላም ማሰጠኞች ሆነዋልና። እርሱም ስለ ትትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተነ ብሎ እንዲሁ ጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ እኔ ንጉሥ እንደሆንኩኝ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካስሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንን ዐይን አበራ፣ የሞቱትንም ሰዎች በሰንበት ቀን አስነሣ፣ በሥራው ሁሉ ሰንበትን ሻሪ ነው። እንዲህም ሲያጣሉት፣ ሲያካስሱት እርሱ ግን ምንም ምንም አልመለሰላቸውም። ዳግመኛ ጲላጦስ ይህን ያክል ሲያጣሉ እንዲሁም ሲያካስሱ አትሰማቸውምን? እንዲሁም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃልስ እንኳን አልመለሰም። በሰንበት ታምር የሚያደርግ ጌታ ግን አባቱ በሰንበት ታምር እንዲያደርግ እርሱ በሰንበት የታመሙትን በእውነት አዳናቸው። የጉሮችንም ዓይን በሰንበት አበራላቸው። የሞቱትንም በሰንበት ቀን አስነሳቸው። በአዳራሽ ውስጥም እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉትና ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን እጁ የደረቀችውን ሰው ተነስተ በመካከላቸው ቁም አለው። በሰንበት ቀን በጎ ማድረግ አይገባምን? ወይንስ ክፉ ማድረግ ሰውን ማዳን ነው ወይንስ መግደል ነው ብሎ እንደ ጠየቃቸው ዝም አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ ድና እንደ ሁለተኛ አይቶነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን መድኃኒታችን ኢየሱስ ክርስቶስም ከደቀ መዛሙርቱ ጋር ወደ ባሕሩ ወደብ ሄደ። ያደረገውንም ታምራት ሰምተው ብዙ ሰዎች እርሱን ተከተሉት። የታመሙትን ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ፀሐፍት ፈሪሳውያንን በሰንበት ቀን ማዳን ይገባል ወይንስ አይገባም አላቸው። እነርሱ ግን ዝም አሉ። ጌታችን መድኃኒታችን ኢየሱስም ይህንን ሆዱ ያበጠውን ሰው እንዲሁ ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻር ያደረጉት። ዐሥራ ስምንት ዓመት ጋኔን ይዞት የሚጥላት አንዲት ሴት ነበረችና እርሷም ጎባጣ ነበረች። ፈጽሞም መቆም አትችልም። ጌታችን መድኃኒታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁም ዳሰሳት ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እርሱን ሰንበት ሻሪ ነው አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም በሰንበት ቀን ከዚያ ሲያልፍ እውር ሆኖ የተወለደ ሰውን አገኘ። ደቀ መዛሙርቱም መምህር ሆይ፣ ይህ ሰው እውር ሆኖ የተወለደው በራሱ ኃጢአት ነውን? ወይንስ በዘመዶቹ ብለው ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስም የእግዚአብሔር ሥራ በእርሱ ላይ ይገለጥ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ ሁሉ ሠራ ዘንድ እኔ ይገባኛል አላቸው። አንድ ሰው ስንኳን ሥራ ሊሠራበት የማይቻለው ሌሊት ይመጣልና፣ በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንን ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደ። በፈሳሽ ውሃም ታጠባለው ሄዶም ታጠበ፣ እያየ ተመለሰ። አይሁድ ግን ሰንበት ሻር ያደረጉት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩም ማፊ ያለውን ደንጋይ እንዲሁ አንሷ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ አራተኛ ቀኑ ነውና ፈጽሞ ሸጥቷል አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ብታምኝስ የእግዚአብሔር ታምራቱን፣ ጌትነቱን ታያለሽ እንዲሁ አላልኩሽምን? ድንጋዩ ከመቃብሩ ላይ ይነሳ። ጌታችን መድኃኒታችን ኢየሱስም አይኖቹን ወደ ሰማይ አቅርቶ አባቶ ይልመኔን ሰምተኛልና አመሰግንሃለሁ ዘውትርም እንደምትሰማኝ አውቃለሁ አለ። እሊም የቆሙት ሰዎች አንተ እንደላከኛምኑ ዘንድ እንዲህ አልኩህ እንጂ ይህን ካለ በኋላ አላዛር አላዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይሄው የሞተው ሰው እጁም እግሩም ታስሮ እንደ ተገነዘ ፊቱም በልብስ እንደ ተጠቀለለ ከመቃብር ውስጥም ወጣ። ጌታችን መግነዙን ፈታችሁ ተውት ሂዱ አላቸው። ሄደውም እንዲሁ ሙታንን የሚያነሳ የሙታንን ነገር የሚያድን አምላክ ከጲላጦስ ፊት አቆሙት። እንዲሁ አጣሉት፣ አካሰሱት። እንዲህም ካጣሉትና ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁት በደል የለም አላቸው። ከገሊላ ጀምሮ እስከዚያም ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉ ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላ ሰዎችን ጠየቀ ከሄሮድስ ግዛት እንደሆነ አውቆ፣ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመገዛት ነፃ ሲሆን፣ በትሕትናም ሄደ። እርሱ የምድራውያንና የሰማያውያን ገዥ ሲሆን የምድራውያን የሰማያውያን ጌቶች ጌታ ሲሆን የሰማያዊው ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን፣ በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር የሚቀበሉ ሰዎችን ግብር በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውንም በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድም ነበርና የሚሠራውንም ሥራ ሁሉ ሊያየው ይወድ ነበር። ብዙ ነገርን መረመረው፣ እንዲሁም ጠየቀው። ጌታችን ኢየሱስ ግን ምንም ቃል አልመለሰለትም። ጻፍትና የካህናት አለቆችም ዝም ስለ አለቁመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነው ሳያሉ ዘበቱበት ጊዜ ጌታችን ኢየሱስም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙም እንደውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለው በመግረፍ ያዘነ የተከዘም ሆነ። ጌታችን ኢየሱስም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጥላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደ ነገሩትም ሄሮድስ ሊገድለው ይፈልግ ነበርና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህ ቀበሮ ሄሮድስ ሄዳችሁ እንዲበሉት ብሎ ነገራቸው። እንሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወት ትሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ ይሄዳለሁ ብሎ አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና በዚች በመከራ ቀን የፍርድና የእርቅ ቀንም የይቅርታ ቀንም አጢአት የሚሰራበት ቀን ወይንም የሕይወትና የደህንነት ቀናትና፣ ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሥ አንተነህ አለው። ጌታችን ኢየሱስም መልሶ ይህ የምነግረው ከልብ ነውን ወይንስ ሌሎች ሰዎች ነገሩን እንዲሁ ነገሩህ? አለው። ጲላጦስም እኔ አይሁዳዊ ነኝና ወገኖቼ ካህናት አለቆች ወደ እኔ ያመጡ ሃላ አይደለምን? ምን ላድርግም አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ ለርሱ መለሰለት። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳመጡኝ እንዲሁ ብላቶነችም በተዋጉኝ ነበርና፣ ዳሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም፣ መሆኑን ንጉሥ ነህን? እንዲህም አለው። ጌታችን ኢየሱስ ክርስቶስም እኔ ንጉሥ እንደ ሆንኩ አንተ ትላለህ አለው። ስለዚህም ነገር በእውነት ምስክር ሆን ዘንድ በዚህም ዓለም መጥቼ እመሰክር ዘንድ ሰው ሆኜ ተወልጃለሁ። በእውነትም የተገኘ ሁሉ ቃልን ይሰማኛል። ጲላጦስም እውነቱ ምንድን ነው? አለው። ጌቶቼ አብ መንፈስ ቅዱሶይ አደራ አላችኋለሁ። እመቤቴ ማርያም ሆይ አንችንም ማልድሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ፣ በመቸንከሩ የሸዋክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኀጢአቴን ሁሉ ይቅር ትሉኝ ዘንድ ከኀጢአቴን ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በቅዱስ ወንጌል እንደ ተነገረ በሰንበት ቀን የተደረገ ታመሪ ነው። ከታመመ ሰላሳ ስምንት ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እርሱም ባልጋ ላይ ተኝቶ ባየው ጊዜ ደዌው እንደ ዘገየበት አውቆ፣ ልትድን ትወዳለህ አለው። ወደሚጠመቁበት የሚያወርደኝ ሰው እንዲሁ የለምና ዘመድም የለኝም እንጂ አሁን ጌታዬ፣ እኔስ ልድን ወዳለሁ አለው። እኔም በመጣው ጊዜ ሌላው ቀድሞኝ ይወርዳል። ጌታችን መድኃኒታችን ኢየሱስም በሰንበት ተነስተ አልጋን ተሸከምና ሂዳለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻር ያደረጉት ሊገድሉ ተባብረው የካህናት አለቆች ባንተ ላይ ተማከሩብህ። በሰው ፍቅር ገመድ የተያዝክ ክርስቶስ የቸርነትን ነገር በመናገራ ያልቅም የትትህናንም ምስጢሩ እንዲሁ ቀዋሚ ነው። በነግ ከግዞት ቤት ያወጡ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎጠቱ በዕለቱና በየወሮቹ ጠብቀኝ። ቸርረኛ አንተነ እንደምንደኛም አይደለውምና ጦሮች በአይሁድ ፊት የመንግሥትህን ገናንነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡ ጊዜ አቤቱ አንድ ሳይቀር ዕዳዬን ሁሉ አጥፋ፣ ቁጥሩም ፍጹም ብዙ ነውና። ለማጣላት በጲላጦስ ፊት ያቆመ የእናት ዘመዶች በመፈራረቅ የሰደቡ ልማድህ ኃጢአት ማስተስረይ የሆነ ክርስቶስ፣ በገብሪና ባህልዮ ብበድል እኔን የባሪያህን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊት ሲቆሙ እንደ ባሪያ በጲላጦስ ፊት የቆምክ እኔ ባሪያ የዚህን የግፍ ልክ ባሰብኩ ጊዜ ክርስቶስ ትህትና እጹብ ነው፣ እጹብ ድንቅ ነው ትዕግስቱም የሚደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ፣ እግዚአብሔርን አባት ብታደርግ በንጉሥ ቄሳርም በደል ያጣሉ በደሌ ከሥጋዬ በአፍ ነውና በደለኛ በሚሆን በሥጋዬ አቤቷን ታስተስሪልኝ። ክርስቶሶይ ሁለቱ የካህናት አለቆች ከመረመሩ በኋላ አይሁድ የንጉሥ ወንጀለኛ ነውና ባሉ ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያህን በሦስተኛው ሰማይ ሁሉ አንግሰኝ። ክርስቶስ ሆይ፣ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትትህና የዘበቱብህ ቁጥሩንም ባለማወቅ እስኪሳናቸው ድረስ አይሁድ የገረፉ። አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደ ወደቁ ጠላቶች እንደነሱ የኋሊትም ይውደቁ። ክርስቶስ ወይ ፊትህን በማየት ልቡ ደስ ካሰኘው በኋላ ሄሮድስ የመገረፍህን ፍርድ ያለ አግባብ የፈረደብህ ቀይ የሆነ ምልክት ልብስንም ሁሉ ያለበሱ አቤቱ ኃጢአት የበስቷልና ደሞ ልብህ በሰው እንደ ተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ የሚያስፈራ ሥቃይ ሞት ሁለት ጊዜ ያዳንከው አቤቱ የአጣን ምሕረት ሥራ በይሁዳ ላይ ተገለጠ። ነገር ግን ሁለት ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፋ ማሟት ሞቷልና የካህናት አለቆችና ወገኖች አስይዘውሃልና መማለጃ በመውደድ ምል ስራልህ እንዲሁ መስፍንልህ ወደ መመስገኛ ቦታ መርተው ይወስዱኝ ዘንድ ቸርነትና ብርሃንህ ላክልኝ፣ አለ። የእኔን የባሪያን ኀጢአት የሕዝበ ክርስቲያኑንም ኀጢአት አስተስሪልኝ። አሜን። ይህም ረቡዕ ቀን የምክር ቀን በመባል ይታወቃል። በቅዱስ ማቴዎስና በቅዱስ ማርቆስ አመዘጋገብ መዘጋገብ መሠረት በዕለተ ረቡዕ የሚከተሉት ነገሮች ተፈጽመዋል። አንደኛ የካህናት አለቆች የሕዝቡን ሽማግሌዎችና ጻፍቲ ፈሪሳውያን በጌታችን ላይ ተማክረዋል። ሁለተኛ ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቶ ቀብተዋለች። ሦስተኛ ከዳተኛው ይሁዳ ጌታችን ኢየሱስን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ ሰላሳ ብር ለመቀበል ተስማምቷል። የካህናት አለቆችና የሕዝቡ ሹማምንት በጌታችን ላይ ይሙት በቃ ለመወሰን የሰበሰቡት ሸንጎ ሲንሃድሬም ይባላል። በዚህም ሸንጎ ላይ በአብዛኛው የተሰየሙ ሰዱቃውያን ሲሆኑ ሌሎች ደግሞ ጻፍት ፈሪሳውያን ነበሩ። ሸንጎ በአጠቃላይ ሰባ ሁለት አባላት የነበሩት ሲሆን የሚመራው በሊቀ ካህናቱ በቀያፋ ነበር። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት ይዘው እንደሚገሉት አይሁድ በዚህ ሸንጎ መክረዋል። ከዳተኛው ይሁዳ፣ ጻፍት ፈሪሳውያንና የካህናት አለቆች በጌታችን ላይ የነበራቸውን ጥላቸው ያውቅ ስለነበር ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ በማለት ጌታችንን አሳልፎ ሊሰጣቸው እንደሚችል ተስማምቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር በነበረበት ወቅት የአስቆሮጡ ይሁዳ ከምእመናን ለሚገባው ገንዘብ ሰባኪ አቃቤ ንዋይ ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቀጠረ እንዲሁም የማስቀረትም እጅ አመል ነበረበት። ይሁዳ ፍቅረ ንዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋ ውድ የሆነ ሽቱ በቀባችው ጊዜ ነው። በዚያችም ዕለት ይሁዳ የተቃውሞ ድምፅ ካሰሙት አንዱ ነበር። ይህ ሽቶ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበ ሀሳብ አሳዛኝ መሳይ ቅቤ አንጓች የሚያስብል ነበር። ሽቶ ሲሸጥ የሚያገኘው ጥቅም አለ። ሽቶ በጌታችን እግር ከፈሰሰ ለእርሱ የተረፈ የለምና። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ መኩሪያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሂዶ ጌታችን በሰላሳ ብር ለመሸጥ ተዋዋለ። ያስቆረጡ ይሁዳ ልክ እንደ ሌሎቹ ሐዋርያት ከጌታችን ተምሯል። በረከተ ብስቱን ተመግቧል። ልዩ ልዩ ታምራት በጌታችን እጅ ሲደረጉ ሁሉ ተመልክቷል። ጌታችንም ከሌሎቹ ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያነት የጠራውን ተንበርክኮ እግሩን ያጠበውን ጌታ ለሞት አሳልፎ ሰጥቷል። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ የሚሰጥበት ቀን ለዚህ ነው ወዮለት፣ ተብሎ እንደ ተጻፈ ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘቡንም ሲያደርጉ፣ ይሁዳ ግን እርግማንን አተረፈ። ገንዘብ የኃጢአት ስር ነው ተብሎ እንደ ተነገረ የኃጢአት ስር የተባለው ገንዘብ የክርስትናችን ሕይወት ያዳክማልና፣ ምእመናን እንደ ይሁዳ በገንዘብ ፍቅር እንዳንወድቅ እኛ ልጥ እንጠነቀቅ ይገባል። ሰው ይህንን ዓለም ቢያተርፍ ነፍሱን ግን ካጎደለ ምን ይጠቅመዋል ተብሎ የተነገረውን ቃል ልብ ማለት ጠቃሚም ነውና ክርስቲያንንም በማለት የክርስትናን ስም በመያዝ እምነታችን የቆመበትን ዓላማ በመገንዘብ የሚለውጥ ሰዎቹ ዛሬ እንደ ይሁዳ ጌታችንን እየሸጡት እንደ ኮሊም ሊገዙበት ይገባል። ለድሆች መመጽወት ክርስቲያናዊ ግዴታ ነው። ታሩ ግን በድሆች ስም የሰውንም ገንዘብ ለግል ጥቅም ማዋል እጅግ የከፋ ኃጢአት ነውና። እንደዚህም አይነት ሰዎች ለገንዘብ ብለው ድሆችን ለረሃብ ለችግር ባልንጀራቸውን ለመከራና ለሞት አሳልፈው ሲሰጡ ምንም አይጸጽታቸውም። እውነተኛ ክርስቲያኖች ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችንና ለባልንጀራችን አሳልፈን መስጠት ይኖርብናል። በፍቅረ ንዋይ ተጠምደን ሰዎችን አሳልፎ በመስጠት ለይሁዳዊው ሸንጎ ምቹ ሆኖ መገኘት እንደሌለብን መገንዘብ አለብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል። ዛሬም ዘውትርም ለዘላለሙ አሜን።